ሰላም፣ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ እንዲሁም ኤርትራውያን ኢታሊ ቤተሰቦቼ፣ እኔ ተናፋቂ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሆይ አላችሁ? ሰላም ናችሁ? ሰላም አደራችሁ ዋላችሁ? ጨጓራችሁ ይፈጫል? በሰላምታን ጀምር ብዬ ነው። እኔ መቼ መቀደድ ከጀመርኩኝ ያው ሰላምታውኑ ላረሰዋለሁኝ እና መጀመሪያ ሰላም ልበላችሁ ብዬ ነው። እና ላይክ ሼር፣ ሰብስክራይብ እየተደረገች ነው አለ ሂዱባት፣ ሂዱባት እኔ ግን መቼ ነው እያያችሁኝ ሰብስክራይብ ሳታደረጉኝ የምታልፉ ሰዎች። አረ ደግሞ የምስራች ልንገራችሁ ማለት ነው። የሄሉ ቤተሰቦች እና የኔ ቤተሰቦች ማለት ነው የሄሉ እና የኔ ቻናል ሪኮመንድ እያደረገው ነው ዩትዩብ ማለት ነው። በትናንትና ሁለት ብቻ ከአምስት ኦዲንሶች በላይ እኔ ጋር መጥተው ሄሉን ያወቅናት ባንች ነው እያሉኝ ነው ቻናሏ እየሄደ ነው። እያያችስ ነው አደለ? ሄዱበት በሉ። ምን ነው እናንተ የልዑልን ለብቻው ፕሮፋይል ያረጋችሁ፣ የያብን ለብቻው ፕሮፋይል ያረጋችሁ፣ የሄሉና ያብን ፕሮፋይል ያረጋችሁ፣ እንዲሁም ደግሞ ያብን ብቻውን ያረጋችሁ፣ ቲክቶክ ላይ ተቦጣቦጡ እንጂ እንደ ጨር ሲል ደስ አይለኝ። ምን ይወዶች ሰላም ፍቅር ኮት ቀረ አያስፈልግም። ቲክቶክ ላይ ተጣሉልን፣ እንደ ዘግዝቁን፣ እርገጡን። በዚህ አጋጣሚ ለሄሉ ይሄ ደግሞ መልእክት ማስተላለፍ ፈልጋለኝ። ገና ብዙ ነገር ሊከተልሽ ይችላል ማለት ነው። ኦዲንሶች በጨመሩ ቁጥር ቲክቶክ ላይ እርግጫ ሊኖር ይችላል። ለዩቲዩበሮች ምንም አይነት መልስ እንዳሰጭ ከዚህ በኋላ ሽን ይወድ ምክንያቱም ስራ ነው ያልሽው። ዩቲዩበር እስከሆንሽ ድረስ ይወዱሻል፣ ይጠሉሻል፣ ይሄ ያለ ነው። ሚዲያ ላይ ስንወጣ ሁሉም ሰው እኩል ያይናል ማለት አንችልም። ስለዚህ ልክ ቲክቶክ ላይ በቀደም እንዳደረግሽ ስህተት እንዳሰሪ ማንም ሰው ምንም ሊያደርግሽ ይችላል መረገጥን ከነሩታ ሩታ ከነ አብርሽ ከነ ፍቅር ተማሪ ፍቅር የሞተ አባቷ አልቀረም ሲዘቀዘቅ ማለት ነው። ሩት አርጉዝ ሆና አልቀረችም ስትዘቀዘቅ። እናትና አባታቸው ና ሀይም የነብሩኬ አልቀረም። ከነሱ ተማሪ ሽማሬ ማሪ። ምናልባት አንቺ ኦዲንሶችሽ ድሮ የሚያቁሽ በሳቅ በጨዋታሽ፣ በሚያዝናና ፕራንክ ስለነበረ እርግጫ፣ ስድቡ፣ ጥቡጥ ምናምን ለአንቺ ምንም እንደ አዲስ ልትሆኚ ትችያለሽ። ነገር ግን ለሚሰሩብሽ ዩቲዩበሮች መልስ የምትሰጪ ከሆነ ዩቲዩበሮች በአንቺ መስራቸውን ያቆማሉ፣ ዩቱብሽም ይገደባል። በተለይ ከአብርሽ እና ከሩታ ተማሪ በአጭር ጊዜ ውስጥ ሰማይ ጠቀስ ሚሊዮነር እውነት እንዲሁም ደግሞ ፌመስ የሆነው አብርሽ በዝምታው ነው። አብርሽ ማለት በዝምታው ሰው ገዳይ ነው። ኦኬ፣ እኔ አብርሽን በጣም ነው የምወደው። ስራውን አይደለም የምወደው፣ ልጁን በጣም ነው የምወደው። ምክንያቱም በጣም ዝምተኛ ነው። ገብቶታል፣ ነቅቷል። የዩቲብን በቃ የዩቲብ እንትኑ ስትራቴጂ በደንብ ገብቶታል። ስንት እየተባለ ለአንድ ዩቲበር ስትራይክም ሆነ መጥፎ ቃላት መልሱ አያቅም። እንደውም ማለት ነው፣ ቲክቶክ ላይ የሚሰማውን ስሙን እያወጣ ነው ፈን የሚያደርገው። በቀደም ካያችሁት አሁን ሩታን ሊጠይቅ የሄደ ቀን ቁርጥ አሸብርን፣ ሁለተኛው አሸብር መጥቷል አለ። ቲክቶክ ላይ አሸብር ይሉታል፣ አበጋዝ ይሉታል፣ የማይባለው ጉድ የለም። ጆሮ ዳባ ልበስ፣ በቀኝ ይሰማል፣ በግራ ያፈሳል። እንዲህ ነው እየሆነ ያለው። ሄዱሻ ከዚህ በኋላ ምንም አይነት ዩቲዩበር በአንቺ ቪዲዮ ሊሰራብሽ ይችላል። ይብን ፍቅረኞችሽ፣ ይብን እንደኔ አይነት ትናንሽ ዩቲዩበር፣ በጥሩ በጥሩም፣ በመጥፎ የሚስሩብሽ ሰምተሽ ማሳለፍ አለብሽ፣ ማደግ ከፈለግሽ፣ መለወጥ ከፈለግሽ። መቼም ዩቲዩብ ላይ የመጣሽው ለመለወጥ ነው። ለነፍሱ የሚሰራ የለም እዚህ ዩቲዩብ ላይ አይደለም። ስለዚህ ይሄንን ነገር ልትቀበይ ይገባል። ሰዎች የሚያወድሱሽም የሚነቅፉሽም በሰራሹ ልክ ነው። ኦኬ ውዴ፣ ስለዚህ እንደዚህ አይነት ስህተት እንዳይደገም ሲቀጥል ደግሞ ወተሽ ምንም ቢከፋሽ ማልቀስ ስሜትሽን ማሳየት፣ በፍጹም አልቃሻ የሚባል ነገር ሴት ልጅ ላይ ማየት አልፈልግም። ሴት ልጅ ጠንካራ ጀግና ስትሆን ነው እኔ ማየት የምፈልገው። ስለዚህ ጀግናና ጠንካራ ሆነሽ ስራሽ ላይ ትኩረት አድርጌ ላንቺም ዩቲዩብ ጽፍልሻል ብዬ አስባለሁኝ። ሪከመንድ የኔ አሁን ለምሳሌ ሄሉ ብዬ ስለሰራሁኝ ሄሉ የሚል ኦዲንሶች ጋር ሲሄድ እኔ የኔ ቪዲዮ ሰምቶ ማናት እያሉ ነው። አስቡ አምስት ሰውነት ብታምኑ ባታምኑ፣ ከፈለጋችሁ ወይስ አስገባላችኋለሁ። አንዷ መት አውርታኛለች፣ በአንቺ ነው ሄሉን ያወኳት ብላ ማለት ነው። አስባችሁታል። ስለዚህ ትናንሽ ዩቲዩበር በሰሩባቸው ቁጥር ኦዲየንሶቻቸው አትከፉ፣ ይስሩባቸው። የእናንተ ትልቁ ችግራቸው የኦዲየንሶች የሁሉም ኦዲየንሶች ሲሰራባቸው ከሌን አታስቀይሙብን፣ ከሌን እንደዚህ አታድርጉብን ምናምን። ትናንሽ ዩቲዩበሮች ከዛ መስራት ያቆማሉ። እስኪ ዩቲዩበር ላይ ዩቲዩብን በሙሉ ሰርች ብታደርጉ አብረሽ ሩታ፣ አብረሽ ሩታ፣ አብረሽ ሩታ፣ ሃይሚ ብሩኬ፣ ብሩኬ ነው የሚለው ለምን ይሰራባቸዋል? እስከ ጥግ ድረስ ትናንሽ ዩቲዩበሮችም፣ እነ ሃይሚም፣ እነ ብሩኬም ሁሉም ትላልቆችም ይረገጣሉ ነው የምላቸው። ይረገጣሉ እና እርገጡ፣ እኛንም እርገጡን። እንዴ ለምን ዝም ትላላችሁ? ዩቲዩብ ቲክቶክ ላይ ያላችሁ እየዘቀዘቃችሁ ተጠቅዘቀንም እናምራለን። በነገራችን ላይ እየዘቀዘቃችሁ ሰው አድርጉ አዎ አሳድጉን። ብቻ ስለዚህ ያንን ነገር ተጠቀሙት እንጂ ስለወደዳችኋቸው ብቻ ኖ፣ ሄልዬ እንደዚህ አታርጉብኝ፣ እንደዚህ እንደዚህ ዩቲዩበሮች ጋር እየሄዳችሁ በዚህ እንደዚህ አትስሪ ብላችሁ ከገደባችኋቸው የእሷም ቻናል ይገደባል። በዚህ ሰሞን ማየት ትችላላችሁ። በአምስት በስድስት ቪዲዮ ስንት ሰብስክራይብ እንደመጣ ማለት ነው። ያ ምንድነው ሪከመንድ ያደርገዋል ዩቲዩብ። እኔ ሄሉ ሄሉ ሄሉ ባልኩ ቁጥር የኔን ቻናል ሪከመንድ ሲያደርገው ሄሉ ማናት? ልክኔ፣ አይተው ሄሉ ማናት ብለው ይሄዳሉ ማለት ነው። እሷን ሰርች አድርገው ተግባባን። ይሄ የትስስር ስራ ነው። ጨዋታው እንደዛ ነው። ቢያንስ እኔ ሄሉ ማስረዳት አይጠበቅብኝም ነበረ፣ ግን አዲስ ስለሆነች ለእንደዚህ አይነት ነገር ለግርግር ግራ ገብቷት ከዚህም በኋላ እንድትቀጥል ስለማልፈልግ ነው። ዩበር ማስፈራራት የለብሽም ኖ ከአንቺ በላይ እንደተባለው ብዙ ያኔ ብዙ ሊሰራባቸው የሚችሉ ትላልቅ ዩቲዩበሮች አሉ። ልክ እና አብርሽ ምናምን እንደተባለ እኔ አሁን አብርሽ ሩታ ብዬ ብመጣ እመኑኝ፣ ኦዲየንሶቻቸው በጣም ደስ የሚሉ ናቸው። እየረገጡ የያዋችኋል፣ እየሰደቡ የሚያዋችኋል። አብርሽ እና ሩታ ብሎ ቪዲዮ የሰራ ሰው ማለት ነው። እስኪ ቻናላቸው ከአስር ሺ በታች ሰብስክራይብ የለም። ከሀያ ሺ በታች ሰብስክራይብ የለም። በግሩፕ ነው የሚያግዟችሁ፣ ነው የሚተባበሩት። ለዛም ነው ልጆቹ ባንድ የጠቀሱት አብርሽና ሩጣ ዕድሜያቸው ይርዘም፣ ሌሎቻቸው ሀይሚ ብሩኬም፣ በእውነቱ እንዴ ጎበዞች። እንደዚህ ነው ተያይዞ መለወጥ፣ ተያይዞ ማደግ የሚባለው ነገር ይሄ ነው። ወይኔ ነገር ይሄንን ሳብራራ ስለ ዩቱብ ደስ ብሎኝ ነው። በነገራችን ላይ የመጣው ያየኋቸው ነገሮች ደስ ስላሉኝ ነው መስራታቸውን እንዳትነቅፉት ብዬ ለማለት የወደድኩትና ዋናውን የመጣሁበትን ዓላማን አስረሳችሁ እናንተ እናንተ የሰራችሁን ይስጣቸው። እና ምን ብላችሁኛል? ሲከኔ ኮሜንት ላይ አንድ በቃ ያየሁትን ሰዎች አስተዋይ የሆኑበትን አዲስ የመጣች እህቴ የጻፈችልኝን ነው ማን በምፈልገው ሳምሪዬ የኔ ውድ፣ እኔና አንቺ አንድ ነው ሀሳባችን። እኔማ ተናግር ያለው ስለ እሱ የፈራሁት ነው የሆነው። አንድ ቀን ምክንያት ፈልጎ እንደሚሄድ እርግጠኛ ነበርኩኝ። ምክንያቱም ፍቅሩን አልጨረሰም እያስመሰለ ነበር፣ ግን የሄዱ ጥፋት እየፈለገ ነበረ። ለመለያየት ፈልጎ ልህ ይዞት ሊበቀላት ነው ከሷ እያስመሰለ እንታረቂ ያላት። ግን አንድ አንድ ተመልካቾች ፊት ሲሰጡት ጀግና ቆፍጣና እያሉ ጥፋቱን እየታወቀ ሳምሪዬ አንበሳነሽ እየተናገርሽ ነበር። አላለቀም ልጅቷን ደብቆ እያልሽ ነበር። ጉዞ አስቸኳይ ወደ እንዳልክ፣ ወደ እንዳልክ ወይኔ በላቸው። ኧረ ተውኝ እናንተ ታወቅን፣ አታስቁኝ ሳምሪ ልዑል ተነስቶ ሲሄድ ት ያስተዋይ ሰው ኮሚንት ያስተዋይ ሰው ኮሚንት ኦኬ፣ ልዑል ተነስቶ ሲሄድ ቪዲዮውን በደንብ እዩ። አንገቱ ላይ ምልክት አለ። የአብ ተብዬው የሚፈልገው አያቅም። ያችኛዋን አርባ ምንጭ ሆቴል አስቀምጦ ቀን ከሄሉ ጋር ማታ ከዛች ጋር አሳፋሪ ነው። ምን ብያለው ኔ እኔ ምን ብያለው አልኳችሁ። ሲጀመር ልጅቷ ማለት ነው፣ እንዴት ነው ሀዋሳ ድረስ በአንድ ሌሊት ውስጥ ሄዳ ከእሱ ጋር ልትገናኝ የምችለው ወደ የማታውቀው ሀገር ከሆነ ወገን፣ እሱ ማያውቀው ሀገር፣ እሷ ማታውቀው ሀገር እንደዚህ በሰከንድ ውስጥ ተገናኝተው ሊለጣጠፉ የቻሉት? ቆም ብላችሁ አስቡ። ቆም ብላችሁ አስቡ። መቼም እናንተ ነግሬያችሁ፣ ኮርኩሪያችሁ ራሱ ቤተሰብ ተኝታችኋል። ንቁ! ንቁ! ንቁ! የምሪ ንቁ ነው የምላችሁ። ንቁ ሳምሪ ስወድሽ እኮ እንግዲህ እንዳልክ ጋር ትሂድ። እንዳልክ መልካም ሰው ነው። መኪና አደጋ ደርሶበታል። እግዚአብሔር ይማረው። እየተዳብሰው ማሬ ማሬ በዚህ ጉዳይ ደግሞ መለስ ልሻለሁ እሱ ይቅ ቪዲዮ ይስራ ብዬ ነው፣ አገገም ብሎ ቪዲዮ ይስራ። የዛኔ ደግሞ ከሱም ጋር ሄድበታለሁ። እኔ እንደሆነ ዘንድሮ አንላቀቅም ማለት ነው። ወላ እንዳልክ ወላ ሄዱ አይመለከተኝም። ነጭ ነጫን እየተነጋገር ነው የምንሄደው። የመኪና አደጋው ስንስ አደረሰ? መቼ ደረሰ? ምኑን ተጉዳ? ካራክተሮቹ ረተውኝ። ቆይ አሁን አሁን ስለሱ አላወራም። ማሮች አሁን ዝም ነው፣ ምክንያቱም በአንድ ቪዲዮ ብዙ ካወራኋችሁ እዛ ጋር ያለው እውነት ይደበቅባችኋል፣ አትረዱኝም። ምንን ስለዚህ ቪዲዮ ሲደገም ነጭ ነጫን ከመጀመሪያው ቪዲዮ ጋር አድርጌ አመጣላችኋለሁ። እንዳታስቡ እኔ እህታችሁ እያለውላችሁ እንዳትጨነቁ። ማንም ሴት አልፈልግሽም ብለዋት በአንድ ቀን አትመጣም። ድራማ ነው አትመኑ። ሲጀመር ሁሉም ዩቲበር እየሸቀሉ ነው። ሁሉም አብረው ድራማ ሊሰሩ ነው ወደ አርባ ምንጭ የመጡት ቆንጆ ተከታታይ ድራማ። ናሂም ድራማ እየሰራ ነው። ሄሉንም ድራማ እያሰራች ነው። ሁሉም ነገር ውሸት ነው። ማሪ እንዳቀባበልሽ ነው። እኛ ምን አገባን? ድራማም ከሆነ ድራማውን እንተረጉማለን። ምን ችግር አለው? ምን አሳሰባችሁ እናንተ? ብቻ እየሰማችሁ ተቀበሉ። ድራማም ከሆነ ተቀበልን አንጂ። አንቺ ባቀባበልሽ ትክክል ነሽ። ማሪ አንቺ ትክክል ነሽ፣ ሌሎቹም ትክክል ናቸው። ሁሉም በራሱ ትክክል ነው። በቃ ሁላችንም ትክክል ነን፣ አለቀ። ምንም የሚመጣ ነገር የለም ፈሬድሌ እዲ ኮ ኮሜንታችን እንዴት ፈታ ዘና እንደሚያደርገኝ። አንቺ ደግሞ የምንትን እንደዚህ ከከፈለው መስዋዕትነት አንጻር ደግ አረገ። በስራዋ ጥፋት ነው በእሷ ጥፋት ነው። አወቅሽ ምት አውቀሽ ሞተሻል። የሌላ አንቺ ማረችዋን የመረጠ የራስ ጉዳይ ማለት እንደፈለግሽ። አንጅም ትክክል ነሽ። አዎ ሁላችንም ትክክል ነን ጋይስ፣ ሁላችንም ትክክል ነን። ዞሮ ዞሮ ግን ማለት ነው ልዑል አንገት ላይ ያለውን አንደኛ ልብ በሉት መሳሳም የሚባል ነገር የለም፣ የለም። ሲቀጥል ደግሞ ከሰሞኑ ዛሬ የሚሆን ነገር የሚወጣላችሁ ቦምብ መረጃ አለ ስለ ያም ማለት ነው። የዛኔ እያንዳንድሽ ምን አይነት መልስ እንደምሰጭና ምን እንደምታወሪ እናያለን። ሲፈልጋችሁ በቪዲዮ ሲፈልጋችሁ በፎቶኛ መረጃ ይዘ ነው የምንከራከረው። መረጃችን ይዘን እንመጣለን። ዘንድሮ ማለት ነው ተፋልሰን እናልቃታለን። አንድንላቀቅም አንላቀቅም በእውነቱ ማለት ነው። ግን አስተዋይ የሆናችሁ ሰዎች ሳላደንቃችሁ ማለፍ አልፈልግም። ሌላው ደግሞ ሌላው ነገር ደግሞ ስለና ስለናና ሄሉ ስለ ናሂና ውብዬ ለምን አሰሪ ይምላላቸው? ናሂና ውብዬ በጣም ተናድጄባቸዋለሁ። ከዚህ በፊት ነግሬያቸዋለሁ። ይሄንን ቆሻሻ ስራ መስራት ካላቆሙ እንደማልሰራ ቪዲዮ አሳውቂያቸዋለሁ። ምክንያቱም እነሱ በስጋ ወደሙ እየተጋቡ ባልና ሚስቶች ናቸው። ሄዱ በአሁኑ ሰዓት ብትፈነጭ ያኔ ትክክል ነው እያልኳቸው አይደለም። ግን ደግሞ ብትፈነጭም የሆነ ጊዜ ላይ አቁማ ወደ ህጋ ስለምትመለስ እነሱ ግን ስጋ ወደሙን ኦርቶዶክሳዊያን እንዴት ነው በስጋ ወደሙ ተጋብተው ሃይማኖታችን ላይ ዝቅ የሚያስደርግ ነገር አለው። ይህ ዝሙት ቪዲዮ በፍጹም ድራማ እንደሆነ ሁላችንም እናውቃለን። ናሂም እንደማያደርገው መቶ ፐርሰንት እኔ እፈርምላችኋለሁኝ። ለትዳሩ ለቤተሰቡ በጣም ጠንካራ ጎበዝ ጥሩ ነገር ያለው ልጅ ነው። ይህን ናምናለሁ። ግን ደግሞ ለስራ ተብሎ ሃይማኖታዊ ነገርን የሚያስነካ ነገር ሲሰራ እኔ ቪዲዮ አልሰራም፣ ሕሊናይም አይፈቅድልኝም። ቪዲዮቸውንም ባለፈው አሃ የጀመሩ ቀን ጀምሮ ካላቆሙ አልገባም ብያቸዋለሁ። ገብቼም አላቅም ብዬ የወለደች ቀን ብቻ ነው በእሷ ቻናል የተለቀቀውን ገብቼ ያየሁት። ከዛ በኋላ ምን ተፈጠረ ታምኔል ነው የሚመጣልኝ። ስክሮል አድርጌ ነው የማልፈው። ይሄ የራሴ ሀሳብ ነው። እወዳችኋለሁ መልካም ጊዜ አዲስ ነገር ስ እመለሳለሁ። ላይክ ሼር ሰብስክራይብ ያደረሳ ቻው